ሶመር በቱርካን ጉዳይ ትዕግስቱ እየተመናመነና እያለቀ በመጣ ቁጥር ቱርካን ደግሞ እየበለጠ በጣም ብዙ ስህተቶችን እየሰራች ሶመርን እያስቀየመችውና እያናደደችው እየመጣች ነው። ሶመር ከቱርካን በተጨማሪ በግሉ ደስታን የሚያገኝበት ነገር አለ። እሷም ኪራዝ ናት። ወደ ዩኒቨርስቲ ሰላሙን ያገኛል። ሚኒም ብትሆን እንደድሮ መጨቃጨቅ ሶመርን ከቱርካን ለመለየት ምንም የምታደረገው ነገር የለም። እሷ አረጋ ብላ ኑሯን ቀጥላለች። ነገር ግን ቱርካን እየበለጠ ጦርነቱን በጣም አጋግለዋለች። በተለይ ደግሞ በአሁኑ ከሩቻል ጋር ከባድ ጦርነት ውስጥ ነው ያለችው። ሶመር ቱርካን ያጠፋችሁን ጥፋት ካወቀ በኋላ ይቀላላትም ብለው ጥርሱን ነክሶ የነበረ ቢሆንም ለፍቅራቸው ሲል አልጨከነባትም። አሁን ከእሷ ጋር ተስማምቶ ቀጥሎ ነበረ። ዛሬ ግን የምን ነገር ስትሰራ ያዛት። ይህም የእናቱን ቁስል እየነካች ስትጠዘጥዛን ነበረ። ሩቻል ተወዳ ተፈቅራ እንደማታውቅ ዛሬም ቢሆን ላለፉት ዓመታቶች ውጪ ውጪ ሲል እንደነበረ ስትናገር እየሰማት ሩቻል ስታለቅስ ነበር የደረሰው። አሁን ሶመር ምሬቱን እየገለጸ ነው። ሶመር ከተገናኙ ቀን ጀምሮ ያሉን ምሬት በሙሉ አንቅሮ እየተፋው ነው። ፍቅር ብቻ በቂ እንዳልሆነ እየነገራን ነው። ፍቅር ብቻ በቂ አይደለም፣ ቱርካን በቂ አይደለም። በቃ እኔ በጣም መሮኛል፣ መሮኛል ከዚህ በኋላ በቃ እያለ ነበር ሶመር። ሶመር በጣም ትልቅ ልብ እኮ ነበረ እኮ እኔ ማውቅ። ሶመር ሌላ ሰው ሆነብኛል። ምንድነው ነገሩ አልገባኝም። ምን ሆነ ነው እንዴ? ከወደድ ካይቀር እኮ ሙሉን ነው እኮ ነው የምትወደው። አንድን ሰው ነጠለ ለብቻ የሆነ ነገሩን ትወድለታል እንዴ? አበባ ከወድር እስከ ነጠራን እስከ ነቀለሙና ሌሎች ነገሮች ነው የምትወደው። ነጠለም ይመቸን ብቻ ወደ ከዛ ሌለው ልታስቀር ነው እንዴ ሶመር? ይህ ፍቅር ሳይሆን እኮ ማስመሰል እኮ ነው። ምን ሆናል አለችው ቱርካን። በቃ በቃ፣ ከዚህ በኋላ ከዚህ በኋላ ይኸውልሽ፣ አንቺ የምትሰሪያቸው ስህተቶችና የምታረጊያቸው ነገሮች በሙሉ አይታው በቃ ምንም በማያገባሽ ትገቢያለሽ። ነገሮችን ተመጠብጫለሽ። በቃ ሌላ ሰው ሆነሽብኛል። በቃ እውነቱ የቱ ጋር ነው? ቆይ እያንዳንዱ ውሳኔ ስጀርባ የሆነ ችግር አለበት። በቃ ሁል ጊዜም ቢሆን ራስሽን ነው የምታስቀድመው። ሁል ጊዜም ቢሆን ለአንተ ነው ብለሽ ታደርገውያለሽ፣ ግን ለራስሽ ነው። እኔን ለማናደድ እንደገና ደግሞ እማዬን ለመበቀል እሷን ለማበሳጨት አላት ሶመርተው እንደዛ ተበለባከ አለችው። ሲጀመር ይሄ ነገር ለአንቺ ቀላል ቢሆን ኖሮ ቶሎ ብለሽ ታስወግጅ ነበር ከህይወትሽ ያችን ሴት። አሁንም ቢሆን አታገኛ ስርሽ ነበረ። አንቺ ግን እናቴን ለማናደድ ታገኛን ነበረ። ዝም አልኩኝ። አሁን ደግሞ ጨራሽ ታስለቅሻታለሽ አላት። ሶመርኒ ኮድ ያለው ቀላላት የምታደርገው ነገር እኮ ቀላል እኮ አይደለም፣ ይህም ለእኔ ቀላል አይደለም እያለችው ነበረ። ተይም በቃ እያላት በድንገት የጮቹ አይላ ነበረች ሶመር። እያለች ስትጮህ ተደናግጠው ወደ ውጭ ወጡ። ዛሬ ኦዛር በጣም ከፍተኛ የሆነ ድብደባ ደርሶበታል። በጣም ተደብድበዋል። ሶመር እና ቱርካን ተያይዘው እየወጡ በር ላይ የሆነው ነገር ሲያዩ ደነገጡ። ሩቻልን ብትሆን እያለቀሰች ነው እያለቀሰች በር ጋር የሆነው ነገር ያየች ደንግጣለች። ኦዛር ክፉኛ ተደብድበዋል። ራሱን እስከሚስት ድረስ ፊቱ በጣም ከፍተኛ ድብደባ እንደደረሰበት ያስታውቃል። ሶመር ቀና እያደረገ ነው። ሶመር አታንሳው፣ አታንሳው አምቡላንስ ሲመጣ ተረጋጋ ትለዋለች። ሩቻል ደግሞ የቤቱን ጠባቂዎች መኪና የታለ የታለ ማን የጣለው ትላቸዋለች። ቁጥሩና ለዝ ነው እመቤት ሄዶ አመን ለጠበቃ ይሏታል። ፈዛዞች ብላ ከእነሱ ጋር እየጨቃጨቀች ነው። በሌላ በኩል አሁንም ቢሆን ዶንሽ ፍቅረኛዋ ሴር ደርን ለፌሬዴ ስትል መስዋዕት ማድረጓን አሁንም ሀሳቧን አልቀየረችም። ፌሬዴ ደግሞ ህይወቷ በጣም በደስታ እየተሞላ ነው። ስልክ ስልኳን እየተመለከተች ለሱ ጤክስ እያደረገችለን ነበረ። ዶኖች ቤት ውስጥ አንዳንድ ነገር ትሰራለች። ድንገት ፋቴ መጣ። ዛሬ ፌሬዴ ምን እንደነካት ለምን ደስተኛ እንደሆነች አልገባው። ምንድን ነው ዛሬ ደስተኛ ሆነሻል እያላ ነበረ። አንድ ጓደኛ ለ እያለች ነበረ። ማለት እኛምና ምናቀዋላታ አታቆም አታቆም እያለች ነበረ። ድንገት ሜሱት መጣብራት እየተጫወተ ነበረ። ከዛ በኋላ ፋቴ ወንድሙ ሊያናግረው ዞር እያለ ነበረ። ከዛ በኋላ የሱ እህት ኔዜት ምርመራ ጋ ኮላሊ በጭራሽ እንደማይሆን ተነግሯታል። አሁን ነገሩ ተስፋ አስቆራጭ ሁኔታ ውስጥ እንዳይከተታቸው እያጫውተው ነበረ። ዶኖሽ በአንድ በኩል ፊቷን ጥለዋለች፣ አኩርፋለች። ነስሪን ዶ ተስፋ ቀረብ ብላ ኪችን ሲገናኘው ምድረው ከዳሪጋ ተጣላሽ እንደ እያለች አልነበረ። ዶኖሽ አረ በፍጹም እያለች ትመልሳለች። ነስሪን ትክክለኛ ምክንያቱ አልገባትም። ከዛ ትመክራት ጀመረ። ዶኖሽ በቃ ጊዜ ማቃጠሉ ነቆሜ ከምትወጁ ሰው ጋር ከምታፈቅዱ ሰው ጋር ሁኚ ተጋቢ፣ ልጆችም ወለጂ እሺ፣ ደስተኛ መሆን ያለብሽ እያለች እየመከረቻ። ዶኖሽ ገና ከሆነው እየዞረባን ነበረ። ሰርደርም ቢሆን እንዴት ዶኖሽ እኔ ላይ እንደዚህ ታረግብኛለች ብሎ ራሱን እየጠየቀ ነው በባህር ዳርቻ ቁጭ ብሎ እየጠጣ አምቡላንሱ መጣ። ኦዛርን አምቡላንስ ውስጥ አስገብተው እየወሰዱት ፖሊሶች መጥተው እነ ሩቻልን ማናገር አለብን እናንተን ብለው አስገድደው ወደ ቤት እያስገቧቸው ነው። ሩቻል እያለቀሰች ነው። እሺ የምትጠረጥሩ ሰው አለ የሆነ ሰሞኑን የሚያስፈራ የተለየ ነገር አይታችሁ ነበረ ወይስ እንደ ቤተሰብ ጠላት አላችሁ ብሎ ፖሊሱ ጠየቀ። ከዛ አረ አረ የለን የለንም ትላለች ሩቻል። ከዛ ይላል አረ አለ ሰሞኑን እንደውም የሆነ ሰው እየደወል ነበር ሲያስፈራራ ነበረ። እንደገና በሩን ያንኳኳሉ ስንከፍተው በረ ላይ ማንም የለም። ሰሞኑን ትንሽ የተወሰነ ነገር ተፈጥሮ ነበር። አረለ ይዞሩ ሩቻል ብላ ተናገረች። እሱ ከዛ ድንግጦ ነው እንደው ዘሮ ይችላል ብሎ ተመለከታት። ነበር ግን ይህን ያለ አስፈላጊ ጉዳይ አልመሰለኝም አለች። ሶመር ተናደደ። ታዲያ ስለዚህ ጉዳይ ለምን ለኔ ያላሳወቃችሁኝ ብሎ እየተቆጣ ነበረ። ሶመር ተረጋጋ ተረጋጋ እያለችው ነበረ ሩቻል። ከዛ ፖሊሱ እሺ ምጠረጥሩ ሰው አለ ምጠረጥሩ ሰው ካለ ብቻ ተናገሩ ብሎ ጠየቀ። ሁሉም አሰቡ። ምን የሚጠረጥሩ ሰው የለም። ሶመር ግን ሀሳብ መጣለት። የመጣለት ሙስጠፋ ነበረ። አዎ አለ አለ። ከዛ ቱርካን ድንግጣ እያየች ነበረ። ማን ነው ብሎ ፖሊሱ ይጠይቅ። ሙስጠፋ ያልችን ይባላል። በቃ እሱ ከባየጋ ከባድ ጦርነት ውስጥ ነበረ። ከዚህ ቀደም ቤታችን ገብቶ ሊደበድበው ሞክሮ ነበረ። ይሄውና አጋጣሚ ሲያገኘው አደረገው ማለት ነው እሱን ያዙት ሲል ነበረ። ፖሊሶቹ የተሰጣቸውን ጥቆማ ይዘው በቀጥታ የመጡት ወደነ ሙስጠፋ ቤት ነበረ። ሴቪሌ ደግሞ ቤት ውስጥ ነበረች ብቻውን ቁጭ ብላ ቁጭ ብላ እየሰፋች ድንገት በርተን ኳኳዋ ስትከፍት ፖሊሶች መጡ። ሙስጠፋ ያልችን ለማየት ፈልገን ነበረ አሏት። እኔ እናቱ ነኝ ለመፈለጋችሁት አለቻቸው። ለጥያቄ ሲሏን ነበረ። የለም የለም ቤት ውስጥ የለም አለቻቸው። ከዛ እነሱ ደው ይለት ያለ ካለበት ቦታ ይምጣ ሲሏን ነበረ። አሁን ከተማ ውስጥ የለም ኢዝሚር ሄዷል ሲመጣ እነግራችኋለሁ እያለቻቸው ነበረ። ፖሊሶቹ ሁኔታቸው ደስ አይልም ሙስጠፋን ተጠቅኮ የነበር የፈለጉት ከዛ ምንድን ነው ችግሩ ብላ ጠየቀቻቸው እነሱም ኦዛን ኮርማን ከፍተኛ ድብደባ ደርሶበታል ብለው ነገሯት ከዛ እሷም ደነገጠች ቶሎ ብላ ሆስፒታል ሄዳ ለመጠየቅ እሱን እየሞከረች ነው ከዛ ወደ ዳሪያ ደወለች ዳሪያ ሙስጠፋ አብሮች ነው ያለው እንዴ አለቻት አዎ አብሮኝ ነው አሁን የሆነ ነገር ለማዘዝ ሄዷል አለቻት ይኸውልሽ አብረሹ ሁኝሽ ወደዚህ ከተማ እንዳይመጣ ወዳይቫክ አብራችሁ ዝሚር ቆዩ እሺ እዚህ መጥፎ ነገር ተፈጥሯል አለቻት ከዛ ሙስጠፋ ወዲያ ወደ ዳሪያ መጣ ከማን ጋር እያወራሽ ነው አላት እማዬ ደውላ እኮ የት እንዳለው ምናን ነገር እየጠየቀች አለቸው ነው እንዴ እያላት ከእሷ ጋር ቀጠለ ከዛም በኋላ እኔ ምልህ የእንጀራ አባትን እንዴት ነው? ምን ያህል ነው ከሱ ጋር የተጋጨው የተጣላው? አለችው። ጠርጥረው ምልሽ በጣም የሆነሳን ሊያናዶኝ ወግቸው ታሰራ ያውቃለሁ፣ እና ምንም ማይመቼ ማልወደው ሰው ነው። ስለዚህ ነገር በደን መስማት ከፈለግሽ የተለመደው ቦታ ብንሄድ ይሻላል፣ ይህን ጊዜ ከምናበላሸው አላት። እሺ አለችው። አብረው የመጣውን ምግብ መብላታቸውን ቀጠሉ። እነ ሶመር ከደቂቃዎች በኋላ ሆስፒታል ደረሱ። ሲደርሱ ኦዛር ያለበትን ነገር ለማጣራት እየሞከሩ ነበረ። ሳልቹክ እየጠበቃቸው ነበረ። ከዛም በኋላ ኦዛር ከነበረበት ድንገተኛ ክፍል ኮማ ስለሚያስፈልገው ወደዛ እየገባ ነበረ ሁኔታው ተፈጥሮ አይደለም። ሰውነቱ ላይ ከፍተኛ የሆነ ስብራት ደርሶበታል። ዶክተሩም ቢሆን አጥንቱ ተሰብሯል፣ የተወሰነ የሰውነት ክፍሉም ተጎድቷል እና በጣም ከፍተኛ የሆነ ሕክምና ያስፈልገዋል፣ ከፍተኛ ክትትል ውስጥ መግባት አለበት ብሏቸው ሄደ። እሱ ሙሉ ለሙሉ ለመዳን ቀናቶች እንደሚያስፈልግ ነግሯቸው ሲሄድ ሩቻርድ ዝቅ ብላ ማልቀስ ጀመረች። ሶመሬን ጊዜ እንደብድ እያደረገው ነበረ። ሳልቹክን አንቆቴ ሙስጣፋ ያልችን የሚባሉ ሻ ይዘልና ፖሊስ እሱን ከማግኘቱ በፊት እኔ ላገኘው እፈልጋለሁ እያለ እያጫዋ ነበረ። ሳልቹክ ተረጋጋ ተረጋጋ ይለዋል። ከዛ ሶመር ቱርካን ዞር ብሎ እያት አስተያየት ሁሉ ተቀየረባት። እሷን ጥፋተኛ አርጎ ነበር እየተመለከታት የነበረ ነው ልታናገረው እየሞከረች ነው። ድንገት ሴቪላ ላይ መጣች። በምን ድፍረት ነው እዚህ ድረስ የመጣሸው እያለ ሶመር ሲጮባን ነበረ። ሶመር ተረጋጋ፣ ሙስጠፋ የኔ ልጅ እንደዚህ ያላረገም እሺ ምንም የጠፋው ነገር የለም ትላለች። በአንድ በኩል ሩቻ አልተናዳ ነበረኝ ጊዜ የምታያት ሶመር ሴቪላ ላይ የምታወራው ነገር በፍጹም አይሰማም። እሷ ደግሞ ልጄ ምንም አላደረገም እያለች እየተናገረች ነው። ከዛ በኋላ ድንገት ቱርካን መታ ስትገላግላቸው ነበረ። አንቺ ጣልቃ ትገቢ እያለ ሶመር ይቆጣል። ከዛ እንደምንም ብላ ቱርካን ሩ ሴቪላን ይዛት ወደ ውጭ እየወጣች ነበረ። ከዛ ይዛት ከወጣች በኋላ ቱርካን ታውቂያለሽ፣ የኔ ልጅ እንደዚያ ያረግም፣ አባቱ ላይ ለዞም፣ የገዛ አባቱ ላይ ኦዛሬ እንደዚያ ያረግም፣ እንዲህ ብሎ ያረጋል ትላታለች። አውቃለሁ አውቃለሁ እንደማያረግ ኮ ሴቪ ላይ ግን በዚህ ሰዓት ታውቂያለሽ፣ ሶመር ያለበት ሁኔታ በጣም ተናዷል። በዚህ ሰዓት ማንም አይሰማሽም። ተረጋጊውልሽ አሁናቺ ራስሽ የምታደኘው ከዚህ ቦታ በመራቅ ብቻ ነው። እባክሽ አለ በዚያ ሌላ ነገር ነው የሚፈጠረው፣ አለቻት። ግን እንዴት በዚህ ሁኔታ ውስጥ እያለ ኦዛሬን ትች እሄዳለሁ፣ ትላለች። መሄድ አለብሽ መሄድ አለብሽ፣ ሴቪ ላይ እኔ አዲስ ነገር ካላሳውቅሻለሁ፣ እባክሽ በቃ ታይ እንደዚህ አታርጊ፣ እያለቻት በግድ አሳመነቻት። ሴቪ ላይ እንድትሄድ አረገቻት። ከዛ ቱርካን ተመልሳ ትመጣለች። ከዛ ወደ ሶመር እየቀረበች ነው። ሶመራውንም ቢሆን አስተያየቱ ሚሊክ ሶመር ሶመር ምንሆና ላለችው ተኝ እስኪ ብሏት፣ ወደ እናቱ ሄደ። እሷን እያባበለ ነበረ። አሁን ሙስጠፋ እና ዳሪያ በቀጥታ ወደ ባህር ዳርቻው መጡ። ቁጭ ብለው ብዙ ነገር እየወሩ ነበረ። ከዛም በኋላ ቀለበት ባለፈው ያሰረላት እቃ አወጣና፣ ቀለበት ዝክት መልሾ አላት። ግራ ገባት። መልሹ ያልኩሽ እኮ ነው አላት። አውልቃ መለሰችው። ከዛ ሱ ባህር ውስጥ ወረወረው። እንዴ ለምን እንደዚህ ያረክ? ብላ እየጠየቀችው ሌላ ቀለበት ወጣ። በጣም ቆንጆ የሆነ የሚያምር ከወጣ በኋላ እያረገላን ነበረ። ደስ ብሏት እያቀፈችው ነው። ከዛም በኋላ ድንገት ፖሊሶች መጡ። በደስታቸው ሰዓት እንደዚህ አይነት ነገር ሲፈጠር፣ ዳሪያ እንደውም ድንገት ነበር ይመስላት ተሳስቶ መሆን አለበት ስትል ነበረ። ፖሊሶቹ ሰርጋችን ምን ነው ሊታደሙ ነው እንዴ መጡት ጠርታቸው ነበር እንዴ አለቸው። ፖሊሶቹ ድንገት አጠገባቸው መጡና ሙስጠፋ ያልችን እስኪ መታወቂያ አንስጠኝ ብሎ ፖሊሱ ጠየቀው። ከዛም በኋላ የዳሪያን መታወቂያ እየጠየቁ ነበረ። ራቅ ብለው የሁለቱንም መታወቂያ በስነ ስርዓት ይመለከቱ ጀመረ። በደምብ ካጠሩ በኋላ ተመለሱ። ዳሪያ ደም ምንድን ነው ምን ችግር አለ እንዴ ስለዋለች፣ የተለመደ ዝም ብሎ የማጣራ ስራ ዝም ብሎ ፍተሻ ነው ይላታል። ፖሊሶቹ መጡና ሙስጠፋ ያልችን ከኛ ጋር መምጣት አለብህ አሉት። ደነገጠ። ዳሪያም ደነገጠች። አልገባኝም እያለ ነበረ፣ መምጣት አለብህ ይሉታል ሲል ውስጥ እንነግራለን እዛ ኬርክ በኋላ እያሉ በግድ ጎትተው ወሰዱት። በአንድ በኩል እነ ነስሪንም ቢሆን ምን እንደተፈጠረ አያውቁም። መኝታ ክፍላቸው ነበሩ። ነስሪና ሳድቅ አብረው እየወሩ ስልክ ተደወለ። በማታ ሳድቅ ስልኩን እያነሳ ደዋይዋ ቱርካን ነበረች። እያለቀሰች ቱርካን እያለቀሽ ነው ይችግራል እንዲህ ይላታል። ከዛ ኦዛር እንደተደበደበ ነገረቻቸው። ፈጥነው ነው ከቤት ሊወጡ ናቸው። ዶክተሩ መታወለዱ ይቻል አሁንም ቢሆን ኦዛር ያለበት ሁኔታ በሞትና በሕይወት መካከል እንደሆነና ይሙት ይትረፍ ምንም የሚረጋገጥበት መንገድ እንደሌለ ነገራት። ካላየሁት አለችው። ፈቀደላቸው ገቡ። ከዛ እሷ ወደ ውስጥ ልግባ አለች። ነገር ግን እነሰው መር በመስታወት በኩል ተሸፍነዋል፣ በውጭ በኩል ቆመዋል። ሩቻል ብቻ ተፈቀደላት ለአምስት ደቂቃ። ከዛ ገባች፣ ገባች ና ፊቱ ተቀመጠች። ኦዛር ኦዛር፣ ለአመታቶች ቻል በጣም ስታሰቀኝ ነበረ፣ በቁም ስቅላይ መከረኝ፣ ስታበላይ ነበረ። ኦዛር፣ እኔ አንተን ለመበቀል እንጂ አንተ ላይ ክፉ አሰብ አላቅም ነበረ ታውቃለህ፣ አለ ነገር ግን እኔን ቤት ውስጥ ጎልተህ ያቺ ሴት ጋር ስትሄድ በጣም ነበር ልቤን የሚሰብረው ታውቃለህ። አንተን ማጣት አልፈልግም። በዚህ ማዕበል ውስጥ ሆኜ እንደማትወደኝ እየታወቀኝ እንኳን ቤተሰብ ባለበት ቦታ ለማጽናት ሁልጊዜም ስጥር ነበረ። ኦዛር፣ ለአመታቶች ቻል ብዙ በብዙ ነገር ዋጋ ስታስከፍለኝ ነበረ። ለሞት አይበቀርኩ ከዚህ በኋላ አስር ሴቪ ላይ ይምጡ። ከነሱም አስራ አምስት ልጅ ውለድ፣ አያገባኝ ከዚህ በኋላ ምንም አይመስለኝም። ከዚህ በኋላ ግን አንተ ማጣት አልፈለገም። በዚህ ማሉ ለሆኘ ታውቃለህ እንደምወደ እያለች ስታወራ ተታራ ነበር። ኦዛር ሲጀመር ራሱን አያውቅም። እንደገና ሩቻልን ብትሆን እንዲህ ስትል እነ ሶመርም እየሰማት አይደለም። ሩቻል ይህን ተናግራ ተናዛ ተናዛ ወጣች። ከራሷ ጋር እያወራች ለብዙ ጊዜ በብቻኝነት የተሰቃየው ይበቃኛል። ከዚህ በኋላ ጠላኝነት ይደፋ አልፈቅድል። ከዚህ በኋላ ጠላኛ አትሄድም፣ አዋት አትሄድም እያለች ከራሷ ጋር እያወራች ነበር። ከዚያ ቁጭ ብላ ማልቀስ ጀመረች። ሶመርና ቱርካናውንም በመስቶት ውስጥ ሆነ ነው ኦዛርን ሲያዩት ነበረ። ሲቪሌን ብትሆን የሆነ ጨር ያለ ቦታ መታ እያለቀሰች ነው። ሙስጠፋ አሁን ፖሊስ ጠበ መጥተዋል። መርማሪው ፊት ለፊቱ ተቀምጠዋል። ኦዛርን እንዴት ነበር የተዋወቅው ብሎ ጠየቀው። ከዛ በኋላ እሱ መዋሸት ጀመረ። ያው የአባቴ ጓደኛ ነው ብሎ ተናገረ። የአባት ጓደኛ ጥሩ። ከዛ ድርጅቱ ስራ እንድትቀጠር አድርጎ ነበረ። ተጣላ፣ አባረረ። ካባረረ በኋላ ወደ ቤቱ ሄርክል ደበድበዋል አለው። ከሱ ጋር ለመጣላት አልነበር የሚልኩት ከሶመር ጋር ነበር አለው። ሶመር ግን እንደዛ አላለንም አለው። እንዴት ብሎ ይነግራቸዋል። ሲጀመር ሶመር አይወደኝም እኔም አልወደውም አለው። ለምን ብሎ መርማሪው ጠየቀ። በቃ ህይወት እንደዚህ ነው። ከአንዳንድ ሰው ጋር ትዋደዳለህ ተስማማለህ ከአንዳንድ ሰው ጋር ደግሞ ቀልብህ ምንም አይገጥምም አይሆንም እያለው ነበረ። ከዛም በኋላ ቆይ ግን ለምድ ንደዚ ጥያቄ የምጠይቁኝ አልገባኝ ምን እየሆነ እንዳላነግሩኝም ብሎ ተናገረ። ከዛ መርማሪው ኦዛር ኮርማን ተደብድበዋል። ተደብድቦ በር ላይ ጥለውት ሄደዋል። አንተ ደግሞ የመጀመሪያ ተጠርጣሪ አለው። አታረገ እኔን እንደ አንደኛ ደረጃ ተጠርጣሪ ያደረጋችኝ ብሎ ለማመን ከብዶት እየጠየቀ ነበረ። ነስሬን በማተ ሆስፒታል መታለች። ሩቻንን እያጽናናቻት ነው። አሁንም ቢሆን ቱርካን በተደጋጋሚ እያቅለሸለሻ ነው። ከዛ ምናልባት ከራባት ብላ ነርሷ የሆነ የሚበላ ነገር አመጣችላት። ሩቻን ስለ ኦዛር እያወራች ነው። ኦዛር ይጠላኛል። ኦዛር አይወደኝም ግን መጎዳት መጎዳትን ያልፈልገም እያለች ነስሪን፣ ተረጋጊ ሁሉም ነገር ሰላም ይሆናል ስትላል ነበረ። በዚህ አጋጣሚ ቱርካንን ማንም ዞር ብሎ እያያት አደለም። ሶመርም ቢሆን ከእሳድ ጋር በውጭ በኩል እየወራ ነበረ። አሁን ሙስጠፋ ይደርስለት የለም ጠበቃም የለው። እስር ቤት ከተቱት በጊዜያዊ ማቆያ እዛ ነው ያለው። ለምሮም የምታስሩኝ ብሎ እየጠየቀ እነሱ ግን በግድ አስገድደው ወደ ውስጥ እያስገቡን ነበረ። ሩቻል የኡዛርን ነገር ትከታተላለች። ቱርካን ቀረብ ብለው የነገር ልትላት ስትሞክር ሩቻል ትሻሻታለች። በጣም ነበረ የራቀቻት ያለው። ከዛ በኋላ ሶመር ስልክ ሊያናግር ወደ መስኮቱ እየጠጋ ነው። ሰዓቱ ሄዶ ሄዶ ነክተዋል። ከዛ ቱርካን መጣች ሶመር

ተንኮለኛ እየሆንሽ ነው እያላን ነበር። ሶመር በጣም እያስከፋኝ ነው። ጭራሽ ትላንትና ደግሞ እንደ እናት እየሆንሽ ነው ፍቅር በቂ አይደለም ምናምን ስትለኝ በጣም ልብኝ ሰብረው ላይ ያሳዝናል ብላ ተውታው ሄደች። ዳሪያ አሁን ሙስጠፋን ካላየሁኝ ብላ እያስቸገረች ነው። ፖሊሱ ፈቀደላት። በቻለችው አቅም ለሙስጠፋ ልትከላከልለት ሞከረች። በተለይ ቀኑ ሙሉ አብረው እንደሆኑ እየተናገረች ነው፣ ግን ማስረጃ የላትም። ስለዚህ ፖሊሱ አያምናትም። ስለዚህ አሁን ሙስጠፋን ለማየት ተፈቅዶላት ገባች። ዳሬ እኔም አላቅም ምንም የማቀው ነገር የለም። ኦዛርት እንደተደበደበ ብቻ ሰሞኝ እኔን ጠረጠሩኝ አላት። እንዴት አባትን ደብድበት አንተ ትታሰራለህ? አለችው። ፖሊሱ ራቅ ብሎ እየሰማ ነበር። ረቀስበ ቀስበ እያላት ነው ብቻ አላቅ ዳሪያ ከዚህ በኋላ ብዙ ነገር ሊፈጠር ይችላል፣ አዳዲስ ነገር ካለ ታሳውቅኛለሽ አላት። ነገር ሲጀመር ሙስጠፋን መጀመሪ ጥፋተኛ አላረገችውም። የሁሎ ግርግር የመጣው ሙስጠፋን የማሰሩ ሀሳብ የመጣው በሶመር ፍራት እና ነበረ። ስለዚህ ሙስጠፋ ነጻ መውጣት አለበት ብላ አሰበች። ለፖሊሶም ይህን ልትነግረው የገባች ነው።